በሚቀጥሉት ሁለት አስርተ ዓመታት በዓለም አቀፍ ደረጃ 30 ሚሊዮን አዳዲስ የካንሰር ታማሚዎች እንደሚመዘገቡና ከእነዚህም መካከል 16 ሚሊዮን ያህሉ ሕይወታቸውን ሊያጡ እንደሚችሉ የኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ጥናት ያመላክታል። ከዚህም ውስጥ ሰባ በመቶ የካንሰር ሞት ዝቅተኛና መካከለኛ ገቢ ባላቸው ሀገሮች ላይ እንደሚከሰት ይታመናል። ይሁን እንጂ ታዲያ እነዚህ ሀገራት ለካንሰር ሕክምና ከሚውለው ዓለም አቀፍ ወጪ አምስት በመቶ ያህሉን ብቻ እያገኙ ስለመሆኑ የሚያትተው ጥናቱ በእነዚህና ሌሎች በዘርፉ የፍትሃዊነት ጥያቄ ከሚነሳባቸው ጉዳዮች ጋር ተዳምሮ ተጽዕኖ ይበልጥ እንዲበረታባቸው ያደርጋል። በየዓለም ሀገራቱ የካንሰር መረጃዎችን የሚመዘግበው ግሎቦካን በ2022 በኢትዮጵያ ያደረግኩት ባለው ጥናት የበሽታው አሳሳቢነት ከፍ እያለ መምጣቱን ያሳያል። በአመት ከ80ሺህ በላይ የካንሰር ታካሚዎች አዳዲስ የካንሰር ታካሚዎች እንደሚመዘገቡ ያሳያል። ከዚህ ውስጥ ደግሞ ወደ 56ሺህ እና ከዛ በላይ የሚሆነው ደግሞ በየአመቱ በካንሰር ምክንያት እንደሚሞት ይታወቃል ማለት ነው። ችግሩ ይህን ያህል አሳሳቢ ነው። ከሌሎች ሀገራት ለየት የሚያደርገው ደግሞ ከዚህ ቁጥር አብዛኛውን ቦታ የሚይዙት ሴቶች መሆናቸው ነው፣ በማህፀንና በጡት ካንሰር ምክንያት ማለት ነው። ለዚህም በዋናነት ተከታዮቹ በምክንያትነት ይነሳሉ። አንደኛ የዲያግኖሱም ካፓሲቲ ስለጨመረ፣ ሁለተኛ የአኗኗር ዘይቤያችንም ስለተቀየረ። ከዘመናዊነትና ከዓለም አቀፋዊነት አኗኗር ጋር በሚመጡ ነገሮች የካንሰር ህመም በጣም እየጨመረ ነው። ሞቱም በዛው ለብል እየጨመረ የመጣ ነው። ኢትዮጵያ ላይ እንግዲህ ቁጥሩ መጨመሩ ብቻ ሳይሆን በጣም አሳሳቢ የሚያደርገው የግንዛቤውም ደረጃ በዛ ልክ ስላልጨመረ፣ መታከም በማይችልበት ደረጃ ላይ ደርሰው ስለሚመጡ የሞት ቁጥሩም አብሮ ይጨምራል። ታዲያ ኢትዮጵያም በተለይም ከዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ እና ሌሎች አጋር አካላት ጋር በመሆን ለካንሰር ጨረር ሕክምና መስጫ የሚሆኑ ማዕከላትን የማመቻቸት ስራ እያከናወነች ትገኛለች። ሆኖም ግን የካንሰር በሽታን ለመከላከል ብሎም የሕክምና ተደራሽነቱን ለማስፋት ከፍተኛ የሆነ ወጪ የሚጠይቅ እንደመሆኑ የሚቀሩ ስራዎች አሉ። ጥቁር አንበሳ ሆስፒታል የካንሰር ሕክምናን በጣም ቀድሞ ከጀመሩ የሀገራችን ተቋማት ውስጥ ነው። ሶልሞስ ከሃያ ዓመታት በላይ ካንሰር ህክምናን በጨረር በቀዶ ህክምና እንደዚሁም በኬሞቴራፒ አገልግሎት በመስጠት ይገኛል። የህክምና አገልግሎት ብቻ ሳይሆን ለካንሰር ህክምና ብቁ የሆኑ ባለሙያዎችንም ደግሞ በማሰልጠን ከፍተኛ አስተዋጽኦ ለሀገር ያደርጋል ማለት ነው። ድሮ መድኃኒቶቹ ብዙም አይመጡም ነበር። አሁን መድኃኒት በሚፈለግበት ቦታ በደንብ እንዲገቡ ተደርገው መድኃኒቶቹ አሉ፣ ባለሙያዎች አሰልጥነናል። ከዚህ በተጨማሪ ዓለም አቀፍ ደረጃ ላይ በሚገኙ ዘመናዊ የህክምና ማሽኖች እንደነ ሊኒያክ ማሽን የሚባሉት አንዱ ቢያንስ 35 ሚሊዮን ዶላር አካባቢ የሚያወጣ አይነት ማሽኖችን ከሰባት አካባቢ ገዝተን በተለያዩ ሀገራችን ክፍሎች ላይ ያስገብተን ህክምናው ተጀምረዋል። እንደዚሁም ብዙ ማሽኖች እየተስፋፉ ነው። ያንን ስንል ግን ያው ለኢትዮጵያ ህዝብ ቁጥር በቂ አይደለም። ችግሩ አሁንም አለ፣ ግን በጣም ብዙ ጥረት እየተደረገ ነው። በ2022 በኢንተርናሽናል አቶሚክ ኢነርጂ ኤጀንሲ አነሳሽነት በኢትዮጵያ ጅማሮን ያደረገው የሬይስ ሆፕ ወይንም የተስፋ ጨረሮች ኢኒሽቲቭ በማደግ ላይ ባሉ ሀገራት የሚስተዋሉ መሰል ውስንነቶችን ለመሙላትና የካንሰር ሕክምና ተደራሽነትን ለማረጋገጥ ወደ ስራ ከገባበት ጊዜ ጀምሮ በቴክኖሎጂና በሰው ኃይል ልማት ላይ በኢትዮጵያ በርካታ ስራዎችን አከናውኗል። በአፍሪካ ውስጥ በወቅቱ ሀያ ሁለት ሀገሮች የሬዲዮ ቴራፒ ህክምና አልነበራቸውም። ስለዚህም ዋና ዳይሬክተራችን ይህንን ለመደገፍ ዓላማ ያለውን ሬስ ኦፍ ሆፕ የተሰኘ ድንቅ ኢኒሽቲቮችን ተግባራዊ አድርጓል። ከተለያዩ ለጋስ ድርጅቶችና መንግስታት ጋር በጋራ በመሆን ዘጠና ሚሊየን ዩሮ የካንሰር ህክምና ፍትሐዊ ተደራሽነትን ለማረጋገጥ በሚያስችሉ ተግባራት ላይ አውሏል። ኤጀንሲው በዚህ ኢኒሽቲቭ አማካኝነት በዓለም ዙሪያ ባሉ ሀገሮች የሬዲዮ ቴራፒ ዳያግኖሲስ እና ና የጨረር ህክምናን በማስ ማስፋፋት የካንሰር ህክምና አገልግሎት ጥራትና ተደራሽነትን ለማረጋገጥ እየሰራ ይገኛል። ለእኛም ሀገር በጣም ትልቅ ድጋፎች አድርጎልናል። ቅድም ጤና ሚኒስቴር ገዝቷቸዋል ያልናቸውን ማሽኖች በምንገዛበት ጊዜ የተወሰኑትን እገዛ አድርጎልናል። ባለሙያዎችን 17 አካባቢ ስፔሻሊስቶችን ወደ ኢንተርናሽናል አቶሚክ ኤጀንሲ ወስዶ አሰልጥኖልናል። እኔም ወይም ደግሞ ሌሎች የሙያ አጋሮቼ ስልጠናችንን ያገኘ ነው፣ በሱ በአቶሚክ ኤነርጂ ኤጀንሲ እርዳታ ነው። ቅድም ወደኛ ክፍል ስትመጡ እንዳያችሁት ደግሞ ኢቨን የጥቁር አንበሳ ካንሰር ሕክምና ክፍል በዋናነት የጨረር ህክምና ዊንጉ ማለት ነው። ሲጀመርም ጀምሮ በአቶሚክ ኢነርጂ ኤጀንሲ ገንዘብና የባለሙያ ድጋፍ የተሰራ ነው። በየአመቱ ሰዎችን በማሰልጠን ለመድኃኒቶች፣ ለጨረር ህክምና መሳሪያ የሚውሉ ግብአቶችን በማሟላት ከፍተኛ እገዛ ያደርግልናል። ኢትዮጵያ የዜጎችን ጤና ለመጠበቅ ዘርፈ ብዙ ጥረቶችን ማድረጓን ቀጥላለች።